የምትማረው እኮ ደደብ ስትሆን፣ ደደቦች ብዙ ጊዜ ለመማር ይሄዳሉ። እኛ ደግሞ አንሄድም። በቂያችን የፌስቡክ ባለቤት አስራ ሁለተኛ ክፍል ድራፕ አውት ነው። ቴስላ የቴስላ ባለቤት እስቶል ኮምፕሊት ነው። ሂዶ ሀፕኒ ዲግሪ ጭቃ ማሀይም ማሀይሞች አህዮች እዚህ ውስጥ አትግቡ ብያለሁ። አዳነች አበቢ በግግም ያለች ገበሬ ናት። አላቢው አዳነች እንዳይው ይሄንን ኮልኮል የተማርኩኝ ይሄ ታያባት። እንግሊዘኛ እኮ አበቁት አትናገር ሴትዮ፣ ኦርጋናይዛይዘር ያለች ሴትዮ ያሳፍራል። እኔ ዛሬ ያየሁት አንድ ፓስተር ደግሞ የሆነች ልጅ ተፈወስኩ ብላ የሰጠኝ ዘይት ትለዋለች። ገና ቦርሳይንስ ይነካዋለች ዶላር በዶላር ሆነ። እንደውም አንዳ ስንት ብር አገኘሽ ይላታል። አይ እዚህ ገንዘቡን መናገር አልፈልግም ማለት ይላታል። አይ በቃ ሰፈሩ ላይ አሁን እያበደረኩ እቺ ልጅ ሚሊዮነር ነች እየተባልኩ ነው። ለካ ዘይት የተወደደ እነዚህ ፓስተሮች እየቀቡት ነው ማለት ነው። በሴቶች ቦርሳ ላይ ተመልከቱ። ክትፎ ማለት መከተፍ ማለት ያማራ ባ ክትፎ ማለት አማርኛ ነው። ባይዘው ያማራ ነው። ክትፎ ማለት የመጀመሪያው ጎጃም ውስጥ ነው ክትፎ የተፈጠረው። የሚገርማችሁ ጎጃም ውስጥ ሁለት እጁ እነዚህ ወረዳ ይባላል። እኔ ያደግኩበት ሞጣ ክትፎ በኃይለ ስላሴ ጊዜ ነው። አውራሪዎች ማ የሚባሉ እነሱ ትልቁን ስጋ እንደዚህ አይበሉ እና ሆዳችን እንደው ይዘናል ስለሚሉ አረቄ እየጠጡ እስኪ ክትፎ አድርጉት ይባላል። ከዚያች ሰምተው ነው ጉራጌዎች ክትፎ ብለው በዚህ 27 ዓመት ውስጥ ከወያኔዎች ጋር ዘዋት የመጡ ነው። የጎጃሜዎች ነው ክትፎ። እኛ ቤት የሚገርማችሁ ቤተሰቤ ጋር ክትፎ እየተባለ ይሰራል። እግዚአብሔር ፊልና ደቆ ክትፎ እስኪ ያርጉት ለወስ ለወስ ብሎ በለጋቂ ቤት ትንሽ ሞቅ አድርጋቸው አውጡት ይባልና ይበላል። ዝፍልፍልፍል ያለ ነጭ እንጀራ ክትፎ የጎጃሜ ነው። ጉራጊዎች ነጥቀውት ነው ክትፎ። የአማራ ሕዝብ አንጡር ሀብቱ ነው። እኔ እኮ አለ ብዬ ለቅ ምን አለኝ የምታይ ነኝ። እኔ ምንም የለኝም። እንዳንተ የሀብታም ልጅ ነኝ ምናምን ብዬ ውሸት መዘላበድ አልፈ የድሃ ልጅ ነኝ። አንድ ያልፎልኛ ውሸት እኮ ነው። ኢትዮጵያዊ በሙሉ ድሃ መናኛ ስደተኛ ነው። እኔ የዚያ ቤተሰብ አንደኛው አባል የድሃ ልጅ እንደዚ አይነት ፊት አይተሽ ታያለች። የድሀ ልጅ እኮ ፊቱ እኮ ኩባያ ነው የሚመስል። የድሃ ልጅ ስላለች እንዳጨርሽ የበቆሎ ቂጣ የሚበላው የአንቺ ያጎተች ልጅ ነው። የድሃ ልጅ የሚባል ጎጃምና ጎንደር ላይ ያለ አዲስ አበባ ላይ እድሜ ካልሲቢዮን ሸቷል። እኔ ከአንተ ጋር ልጣል አደለም። የመጣውት ትዝ የሚል ከሆነ በሰዓቱ ከአራተኛ ክፍል አቋርጠ ቀጥታ ወደ አሸንዳ ስራ ነበር የገባኸው። በዚህ ምክንያት በሰዓቱ ወደ አሜሪካ ልትሄድ ስትል እንግሊዘኛ መናገር ስለማትችል ብቻ ከቀበሌ ዱዳኖ የሚል ወረቀት አጽፌ ሰጥቼ ነበር ይልከው እዛ ስትሄድ እሱን እያሳየ ነበር የምትግባባው እኔ እኮ ሁሉንም አላወራውም ብዬ ነው ያኔ አሜሪካ እንደልክ የምትኖርበት ቤት ጠፍቶብህ ቤት የጠፋብኝ ለማለት እንግሊዝኛ ጠፍቶ በምንድን ነው ያረከው? እጅ ላይ ቤት ስለን ያጠፋው አንተ ነ። እንግዲህ ከኔ ጋር የምታወራው ይቺ እንደ ማስጠንቀቂያ የጭንስር ቁንጥጫ ነች። ሮስት አይደለም ሞጣ የሮሱ ምክር ቤት ግራና ቀኙን አይቶ ለሰባ ሁለት ሰዓት ይቅርታ እንድጠይቀኝ ያቀረበልን ወርቃማ ዕድል ባለመጠቀም ምክንያት ከጀሌዎች ጋር ከብሪሽ ሶልጎማ ጋር በመሆን ሰሜን በክፉ በማንሳት ልትቋቋም ወደማትችለው የሮስ ጥቃት ራስህን አጋልጠሃል። ሆኖም ግን ኃይለ ስላሴ ሲገረዙ ምላጫ ቀበልክ ሰው በመሆነ እድሜህን ግምት ውስጥ በማስገባት የሩሱ ምክር ቤት ለአንዴና ለመጨረሻ ጊዜ የ48 ሰዓት እድል ሰጥቷል። ይህንን ወርቃማ እድል ተጠቀምበት።